ወንድሜን ሰርግ ቃወጥኩት እንዴ? ምን አስባቸው ነው እናንተ? እኔ ስለምን ይቅርብኝ? ቤተሰብ ዋው፣ ዋው፣ ዋው፣ ዋው በጣም ደስ ይል ነበር። እግዚአብሔርም በጣም ደስ ደስ ብሎ ነበረ። ሰላም፣ ጤና ይስጥልን። እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ። የብሩክ ታላቅ ወንድም ሰርግ ይሄን ይመስላል እንግዲህ። በወንዱ ቤት ያልተገኙት ጓደኞች እነ ማራኪ፣ እነ ዊና፣ እነ ኤፋ እንግዲህ ለምን አልሄዳችሁም ብለን ድምጻችን ተሰምቶ ይሁን ወይንም ደግሞ እሴቷ ቤት መሄድ አይቻል ይሁን አላውቅም። እስኪ ምታውቁ ካላችሁ ኮመንት ስር ነገሩኝ። ዛሬ ግን በሚገርመው ሁኔታ በመሌ ቤት በነብሩኬ ቤት ከቲክቶክ ላይም የተቆራረጠም አለው አንዳንድ በጣም በጣም ደስ የሚል ጭፈራ፣ የእናቶች ጭፈራ እንዲሁም ደግሞ የመሌም ደስታ እንዲሁም በቃ የእነ ዊና እነማራኪ ኦ ማይ ጋድ በጣም ደስ ይል ነበረ። እኔም ደስታውን ተካፈልኩ፣ ሄድኩኝ በመንፈስ በቃ በሀሳብ እንዲህ። ለምን ብዬ ወንድሜ የሰርግ ይቅርብኝ ቅርብኝ። ሀይሚዬ ስለሌለች ቡቡዬ በጣም ደብሮታል ከሚገርማችሁ በላይ ማለት ነው። ስልኩን በስልኩ እያየ እያሳያት ነበር። ቪዲዮ ነው ብዬ ያሳብኩት የሆነ ሰዓት ላይ ቁጭ ብሎ መጨረሻ አካባቢ ምናምን እና፣ በጣም ደስ የሚል ነበር ፕሮግራሙ። እንደምታዩት አዳራሹ ሞልቷል። እንግዲህ አሪፍ ፕሮግራም ነበር። ከባለፈው ይሄ ይሻላል ብዬ አስባለሁ። የተሻለ ቪዲዮ ደግሞ እንደምትቀርጹልን ተስፋ አረጋለሁ። ይሄ የቲክቶክ ላይ የተለቃቀመ ነው በነገራችን ላይ ውድ ቤተሰቦቻችን። ከቲክቶክ ላይ ተለቃቅሞ የተለቀቀ ነው። በስርዓት የተቀረጸ ምናምን አይደለም፣ ግን ያም ሆኖም ግን በጣም ጥሩ ነው። ደስ ይላል። መሌም እንደምታዩት በጣም ደስ ብሎታል። ሞሽሮቹም ወንድማማቾቹ በጣም አምሮባቸዋል ከምነግራችሁ በላይ። ያው እንደዚህ በስልክ ነው የሚቀርጹትና በስልክ የተቀረጸ የተለቀቀ ከቲክቶክ ላይ ነው የመጣው። እንደምታዩት ዊና አስተባባሪ ነው ያው በወንድ በኩል ሲሆን፣ እንደዚህ ደስ ይላል። ይሄ የብሩክ ታላቅ ወንድም ነው። ኢንስታግራም ላይ የማያቸዋለሁ። ይሄ መጀመሪያ ልጅ ማን ነበር ስሙ ያሉት ፍሬ እንደሚደንሰው አመናችሁም አላመናችሁም፣ የብሩክ ታላቅ ወንድማቸው ነው። ይሄ ማለት ነው። ባይ ዘ ወይ አይተነው አናቅም ነበር። አሁንማ በቃ ከኛ ጋር ተቀላቅሏል። ትላንትና አንድ የሆነች ልጅ ኢንስታግራም ላይ ሀብ ፖስቶት፣ እኔ ፖስቶት፣ አጥፊ አጥፊ ብላኝ ነበርና የብሩኬ ወንድም እስከሆነ ድረስ ብሩኬን እስከወደድ ነው ድረስ የሱ የሆነውን ገንዘብ ሁሉም መውደድ አለብንና፣ ስለዚህ አላጠፋው ምን አላጠፋውትም አለ ማለት ነው። አለማየት ግን መብትሽ ነው ብያት ነበረ። በዚህ አጋጣሚ ማለት ነው የመጀመሪያ ልጅ ነው እሱ፣ ታላቅ ነው፣ የሁሉም ታላቅ። ታላቅ ስትሆኑ፣ ያው ኃላፊነቱ እናንተን ነው ያመነምናችሁ አለ። እዚህ ጋር በሻቀሚስ ለብሶ ይኸው እዚህ ጋር የምታዩት የመጀመሪያው የመሌ ታላቅ ነው፣ ታላቅ ወንድም ወደፊት ያው ብሩክ ያሳያችኋል ብዬ ተስፋ አድርጋለሁ። እንግዲህ ሴቶቹ በዚህ መልኩ በቃ ደስ ይላል፣ ግን በቃ የሆነ ማለት ወከባ የለውም ምናምን እኔ ድምፁን ያጠፋሁት ባይዘወይ ማለት ነው፣ ኮፒራይት እንዳይነጫይ ብዬ ከመጀመሪያ ያለው ያው ድምፅ ነው ምንም ችግር የለውም ብዬ ነው። እስኪ ስጭ ነው አየዋለሁ። ኮፒራይት ካለው ወደ እናንተም ላይመጣ ይችላል፣ ላጠፋው ይችላለሁ። ከሌለው ግን ወደ እናንተ ለቅላችኋለሁ ማለት ነው ያው ደስ ይላል። ብቻ ማስታወሻ መያዙ ጥሩ ነው ብዬ አስባለሁ። በነገራችን ላይ ውድ ቤተሰቦቼ፣ በዚህ መልኩ እንግዲህ መሌ ይኸው እንትና ለቡርኬና ለሀይሚ ጊዜ ዘፍናለሁ ያለው ለብቻ ጉርቡ ፈጥሮ እየዘፈኑ ነው በጉራጊኛ ሙዚቃው የተለቀቀው ጉራጌኛም ኦሮምኛም ትግርኛም ቅልቅል ነው። የአማርኛ ግን አልሰማሁም። ሰምተዋል አለ እንዲ የአማርኛ አልሰማሁም። ቤተሰብ ያው ቲክቶክ ላይ እያቀናበሩት ነው እንጂ አልሰማሁም። ያ ማለት ይህን ስላችሁ ሌላ ነገር ሌላ ያሰብኩ አይደለም፣ ያለው ሙዚቃውን ነው እየተናገርኩ ያለሁት። አንዳንዴ ከፖለቲካ ጋር አታያይዙት፣ ከዘረኝነት ጋር አታያይዙት። የማወራውን ነገር ማለት ነው ቤተሰብ እና ብዙ ጊዜ በጣም ጉራጌኛ ነው ይሄን የተባለው፣ ደግሞ የሚችሉትም ጉራጌ ነው። ይሄን ስላችሁ ደግሞ ጉራጌ ብቻ ነው እዛ የሚኖረው ያልኳቸው አይደለም። ሁሉንም ጭፈራ ይችላሉ። ከእናቶች ራሱ የማይችሉ አሉ። በጣም ብዙ ብቻ ደስ ይል ነበረ። መሌም በጣም ደስ ብሎታል። ሙሽሪትም በጣም ደስ ብሎታል። ከምነግራችሁ በላይ ማለት ነው። በጣም በጣም ደስ የሚል ጊዜ ደስ የሚል ቆይታ ቆይታ ነበረ፣ ውድ ቤተሰቦቻችን። ችት ሙሽሪቱም እያጨበጨበች ነው እንደምታዩት። በጉራጊኛ ነው እዚጋ የሚያስነኩት። እንግዲህ መሌም እናቶቹን ግቡ ወደ መሀል እያለ የሆነ ሰዓት ላይ ግን ማለት ነው። ኦ ማይ ጋድ ሙሽዬ እንደ ትቅፍ ብላችኋት መሀል ላይ ይዛችኋት ብዞሩ ምን አለበት? አራታችሁን፣ ጎረምሶቹ ኦ አናደዳችሁኝ። እውነት የሆነ ሰዓት ላይ የታቀፏት ነው ምናምን ብዬ እያሰብኩኝ ታቀፏት ቀሩ ማለት ነው። ጎትተዋት፣ አምጥተዋት መሀል አጨብጭቢ ምናምን እያሉ ሲያስገቧት ማለት ነው። ቡራዬ ብታረገው በጣም ደስ ይለኝ ነበረ። ምክንያቱም ይገባታል። ማርያምን በባለፈው መሌን ተሸክሞት ምናምን ነበር እና መቸስ ከሱ ከመሌ እሷ አትከብድም። መቸስ አይደል እንዴ እንደ ድሙን ሙን አርጋቸው ታቀፋችኋት በመሃል ይዛቸዋት ብዙሩ ወስ አም እንዴ ደስ ይል ነበር። ብቻ አሁንም ደስ ብለዋታል በጣም ማለት ነው እውነት ይገባታል ሽልማት። እነዚህን አራት ጎረምሶች አሳድጋ ለወግ ለማድረግ ያበቃች ጀግና ሴት ነች፣ የብሮኬ እናት፣ የመሌ እናት ማለት ነው። ይገባታል ሽልማት ከዚህም በላይ ማለት ነው። ሙሽሮች እንግዲህ ጥግ ጥግ ያዙ። ስም ሊወጣላት ነው። ማን ነበረ ስሟ? ይቅርታ ሄጀ ዳቦ ወልት ያረሰው ማን ነበር? ቆይላስ፣ አመለ ወርቅ አመል ወርቅ ነው ያወጣችላት። የብሩኬ እናት ነች፣ አወጣችው ማለት ነው። ሶስት ስም ነው ያወጣው። ከሶስቱ ስም ግን አመለ ሸጋ፣ አመለ ወርቅ፣ አመለ ወርቅ፣ አመለ እንደ ማንደ የጸደቀው ብቻ አላቅም። በኪያችንም እዚህ ጋር ጁን ተሰብሮ እንግዲህ አሪፍ ነበረ እዚህ ጋር እንግዲህ፣ ቡቡዬ ማለት ነው የሚዘፍነው። ቡቡዬ የሚዘፍነው ዘፈን ነው ይሄ ዘፈን። በነገራችን ላይ ለቀመሟ የዘፈነው ዘፈን የቴዲ ነው። እኔ እንትኑ ምንድን ነው ይወስድብኛል፣ እንትን ይልብኛል ብዬ ነው፣ ቻናሌ ከት ያደርግብኛል ብዬ ነው ፈርቼ ነው እንጂ ሙሽራዋም ማሽኮርመም። የቴዲ ዘፈን ከአንቺ በላይ ቆንጆ የለም የለም የሚለው ማለት ነው። እና እዚህ ጋር እየዘፈነላት ነው። ቡቡዬ ደግሞ ሀይሚት ዝ ብለዋለች መሌ እንኳን አለች። ከፊት ለፊት እየጨፈረች ነው የ የመሌ አላልኩም የመሌማ ሙሽራዋን አሰሷ ማለች አንድ ፊቱን ሀብ የሀብ ማለት ነው። ናኒ አለች ከማ ከእንትና ጋር ቁጭ ብላለች። ካማቷ ጋር ማለት ነው ከሙሽዬ ጋር ቁጭ ብላለች። እንደምታዩት እንግዲህ ቡባችን በቃ በሀይሚ ሀሳብ ውስጥ እያለ ነው የሚጨፍረው ማለት ነው። እንደምታዩት ውዝ ውዝ እያለ ነው ከቀልቡ ማደል ያለው። ወይኔ ሀይሚዬ የዛሬን ቀን እንደው ምን አለ ብትኖሪ እና እነ ዊና ምናምን የተገኙበት ሰርግ ነው። እነ ኤፋም ሄደዋል። ብዙ ልጆች አሉ። እንደዚህኛም ይሄን ነበር ይሄን አንድነታቸውን ነበር የፈለግነው። በዚህ አጋጣሚ ለምን አልሄዳችሁም ብለን የአማናችሁ ዛሬ ላይ ሄዳችሁ ስላስደስታችሁን በጣም ደስ ብሎናል። ያው በመጀመሪያ ያልሄዱት እንግዲህ ወንድ ቤት ሴት ቤት አይኬድም ይመስለኛል። ወንዱ የወንዱ ቤት ዘመድ ጓደኞችም ስለሆኑ እንደዛ ብዬ ነው ያሰብኩት። ውድ ቤተሰቦች ከተሳሳትኩ አርሙኝ እንግዲህ ይቅርታ። ወይም ደግሞ በዛን ሰዓት አልተመቻቸው ይሆናል ወይ ደግሞ ቃላችን ድምጻችን ተሰምቷል ማለት ነው ብዙ እናቶች የተገኙበት ብዙ ትልልቅ ሰዎች የተገኙበት ሰርግ ነው በጣም ደስ ይላል አዳራሹ እውነት ቆንጆ ነው በጣም የሚያምር ሰርግ ነው እውነት ከዚህ በላይ ደግሞ ቪዲዮውን በጥሩ መንፈስ ተቀናብሮ ይለቀቃል ብለን ተስፋ እናደርጋለን ይሄ ሊዱ የሚል ቻናል ላይ ነው ያየሁት እንዲሁም ደግሞ ቲክቶክ ላይ ከቲክቶክ ላይም ቆራጭ ቀላቅዬበታለሁ እኔ በበኩሌ ማለት ነው ግን ለዛ ነው ድምፁን ያጠፋሁት በጣም በራያ ሙዚቃ በተለያየ ሙዚቃ እያቀናበሩ እየለቀቁት ነበረው የሃይሚና የብሩኪ ቤተሰቦች ማለት ነው። እንግዲህ እንደምታዩት ሽልማት እየተሸለመ ነው። ልክ እንደ አረብ ሀገር እንደ አረብ ሀገሩ ማለት ነው እና ሽልማት እየተሸለሙ ነው። እሱም ዘፈኑን እየዘፈነ ነው። ዘፈኑ ደግሞ የቴዲ አፍሮ ነው። ከአንቺ በላይ ሸጋ አለወይ፣ አለወይ፣ አለወይ የሚለውን ነው። ብዙ ጊዜ ብሩኪ ዘፍነዋል፣ ይህን ዘፈን ማለት ነው። እና ደስ የሚል ነበረ። ብቻ ደስ የሚል ሰርግ ነበር። ጓደኞቹ የብር ጓደኞች ስለተገኙ እኔ ደስ ብሎኛል። በመጀመሪያ ስላሟችሁ ያው ይቅርታ አድርጉልኝ ቅርታ ብያለው ማለት ነው። ቤኪም ቤኪ እንኳ መጀመሪያም ሄዷል ማለት ነው። ማራኪ ስላልሄደ ትንሽ ደብሮ የነበረ የምሬም ነው። እንዴት አይሄድም? ውይና ራሱ ብዙ ነገር አብረው ሰርተው እንዴት የደስታው ቀን አብሮት አይሆንም ብዬ ከፍቶ ነበረ። ግን ነገር ግን ዛሬ በመሌ ቤት ተገኝተዋል። ያው ይመስለኛል እንግዲህ ወይ የሴቷ ቤት ወይ ሩቅ ነው፣ ወይ ደግሞ ሴቷ ቤት መሄድ አይቻልም ይሆን ይሆናል፣ አላውቅም ያኔ ሙሽራ ብቻ መሰለኝ ሴት ቤት የሚሄደው። ማጀብ ይቻላል አይቻልም የሚለውን ብቻ አላቅም። ኤኒዌይስ ብቻ ግን ዛሬ ስለተገኙ ያው ደስ ብሎኛል። ወንድማችሁን አጀብ አጀብ አድርጋችሁት በጣም በሚገርም ሁኔታ በቃ ደስ የሚል ቆይታ ነበረ ሲያደርጉ የነበረው እዚህ ጋር እና የቴዲ ዘፈን ብዙ ጊዜ ይህን ቻናል አንድ ሺህ ስላልሞላ እንዳይቆርጥብኝ ስለፈራ ሆኝ ነው ብሩክን እንዲሁት ብቻ ሰው ጎኖ ካለ እሱ በቃ መቆም አይችልም ማለት ልምድ አድርጎበታል። ደገፍ በቃ የሆነ ነገር ማድረግ ልምድ አድርጎበታል። እና በዚህ አጋጣሚ ያው ልምዱ ነው፣ ብሩክ ማለት ነው። እዚህ ጋር እንግዲህ ስሟ እየወጣ ነው። እስኪ ላሰማችሁ ቆይ፣ ድምፁ ኮፒራይት አይኖረውም። ላሰማችሁ ቆይ፣ ስሟ ማለት ነው እዚህ ጋር

እንግዲህ የሙሽራው ወንድም ወንም አትሳካለህም። የሙሽራው እናት አመለ ጸልቷዳ ይመጣ። እንግዲህ አሁን የሙሽሪት ስም ማነው? እንግዲህ አሁን የሙሽሪትን

የሰማችሁት ነው የሙሽሪት ስም ከመሃደር አለም ወርቅ ሆኗል ማለት ነው። እንግዲህ ለሀይሚዬ፣ ደግሞ ማን ይሆንላት ይሆን ለናኒ ማን ይሆናል? እና እንግዲህ አጨብጭቡላት ተብሏል፣ ዳቦ ተቆርሷል፣ ስሙ ወቶላታል ማለት ነው። ኦማይ ጋድ እዚህ ጋር ቡብዬ እየነገር ካትሮት ያንቺ ስም ማን ይሆን ሀይሚዬ እያልክ እያወራህ ነው መሰለኝ፣ ማለት ነው። ቡቡ እና ቪዲዮ እየቀረጻ ይመስለኛል። እዚህ ጋ ሀብ ያወጣው ስም ዝናሽ ነው፣ አልተስማሙበትም። ሀብ ያወጣው ስም ማለት ነው እና እናቱ ባወጣችው ስም ጸድቋል ማለት ነው። እንግዲህ ያው ዳቦ ተቆርሷል። እንዳትረሱ ስሟን። ዳቦ የበላችሁ ዳቦ ያልበላችሁ ደግሞ ስሟን መያዝ አይጠበቅባችሁም። እንግዲህ በዚህ መልኩ እየተጨፈረ ያው ስሟ በዚህ ጸድቋል ማለት ነው። ውድ ቤተሰቦቻችን ያላገባቸው አግቡ፣ ደስ ይላል። እውነት ስሜቱ እንዴት ደስ ይላል። ከዚህ በኋላ ያለውን ባላቅም ማለት ነው። ስሜቱ በጣም ደስ ይላል። እግዚአብሔር ነው ይሙላችሁ። እና ሰርግ ደስ ይላል። እውነት የምሬ ነው። አግቡ፣ አግቡ። እኔማ በቃ ከማዳም ቤት ወጥቼ እዚህ ዱባይ ላይ በቃ የሚያገባኝ አግቡኝ ልል ነው። ትንሽ ነው የቀረኝ። አራላ ገባ ምናቴ ገና ስንት ነገር ይጠብቀኛል። ገና ኃላፊነት አለብኝ ገና ኃላፊነት የናል ጨረስኩ ማለት ብቻ። ግን ደስ የሚል ሰርግ ነበር፣ ደስ የሚል ፕሮግራም ነበር። ውድ ቤተሰቦቻችን ትልልቅ ሰዎች አለበት ሰርግ ነው። ሙሽ በጣም ደስ ብሏታል ከምነግራችሁ በላይ ወጣያችኋለችሁ መሀል ላይ አስባለሁ። በጣም ደስ ሲላል ብቻ ያው እንኳን አላችሁ ነው ምለው የቡቡጌ ፋሚሊ እንዲሁም ቤተሰቦች እንዲሁም መለኛው እንዲሁም ሀብ ብቻ እንኳን ደሳላችሁ። ለመጀመሪያ ጊዜ ልጅሽን በዚህ መልኩ ስለዳርሽ ብቻዋን ያሳደገች እንስት ሴት ሙሽዬ እንኳን ደሳለሽ ነው ምለው በዚህ አጋጣሚ። ማለት እነ መለኛው ንንጃ እናታችሁ ልዩ ናት ብዬ ነው ያሰብኩት እኔ በራሴ ማለት ነው። ምክንያቱም አስባችሁታል እንግዲህ ብሩኬን እርጉዝ ሆና ነው አባታቸውን ያጣችሁና ከዛ በኋላ እንግዲህ ያለውን ብቻ እንጃ ይሄ ነው ብዬ ቃል መግለጽ ነው የሚያቅተኝ እኔ እምባዬ እኔ የመጣው ሳያቸው ማለት ነው ማለት አራቱም አንድ ቦታ ሆነው ምናምን አሁን እዚህ እዚህ እዚህ ጋር አካባቢ ይኸው እናቱ እንዲት ያረጋት ከዛ በኋላ በቃ የሆነ አራቱም ቢሸከሟት እንዲት ደስማለኝ ነበረ ማለት ነው ያው ካጠፋው ይቅርታ አድርጉልኝ የደስታዬ ነው እንደዛ ያልኩት እንጂ ሌላ ነገር አይደለም ውድ ቤተሰቦቻችን ብቻ መሌ እንኳን ደስ አለ እንኳን ለዚያ በቃ ይኸው ፈገግተዋ ማለት ነው ሙሽዬ እንደምታይዋት እያጨበጨበች ነው ምናም፣ በጣም ደስ ብሏታል። እና እንኳን ደስ ያለች። በዚህ አጋጣሚ የልጅ ልጅ ለማየት ያብቃሽ። ከዛ ደግሞ የነሀይሚንም በክብር የናኒንም በክብር እንድደግሽ እድሜና ጤና ይስጥሽ። ረጅም እድሜና ጤና ለሙሽ እየተመኝቻለሁ። ሁላችሁን በኮመንት ስር የራሳችሁን አመለካከት ጻፉ። እውነት እና ስትደሰት ደስ ይላል። እግዚአብሔርን የለፋችበት ልፋቷ ዋጋዋ እንደዚህ ሲሳካ ደስ ይላል። ብሩኬ ምን አይነት ስለ እናቱ ያለው ስሜት ያው ታውቃላችሁ። ዛሬ ላይ እንዲስቃለት ሲያይ ሲያይ ምን ያክል ደስታውን ማሰብ በጣም ይከብዳል። በዚህ ሰዓት ማለት ነው። ያው ወገቡን ይዞ መሀል ላይ ተገጥሮላቸዋል። ምን እንደሚያደረግ አላቅም ማለት ነው። አስተናጋጅ ምን ይሆን ስልክ እየሰጠ ነው እና ሀይሚ ብትኖር ደግሞ በጣም ሞቅ ደመቅ ይል ነበረ፣ በበለጠ ማለት ነው። በጣም በጣም በጣም በጣም ግን ደግሞ ያው ምንም ማድረግ አይቻልም። ሀይሚዬም ባለሽበት ይሄንን ፕሮግራም ተካፋይ ትሆኛለሽ። እዚህ ጋር ደግሞ የተከፈተው ኦሮምኛ ነው። ኦሮምኛ ሙሽዬ አልችል ብላበት፣ አይጨበጨብም። ግን ታጨበጭባለች። የሚችሉ ደግሞ እናቶች አሉ ማለት ነው። እዚህ ጋር እያስነኩት ነው። በነገራችን ላይ ደስ የሚል ነበረ። የሚችሉ ልጆቿ የሚችሉ እናቶች አሉ፣ ልጆችም አሉ፣ እናቶችም አሉ። በነገራችን ላይ ማለት ነው። ቤተሰቦችዬ እርግጠኛ ነኝ ይህን ፕሮግራም ትወዱታላችሁ ብዬ አስባለሁ። እኔ ግን ድምፁን ያጠፋሁት ያው ኮፒራይት እንዳይዘኝ ስለፈለግኩ ነው። ዘፈኑ ግን እያጫሉ ነው እያጫሉ ብዙ ጊዜ ኮፒራይት የለውም ያው የሱ ነው ሙዚቃ ላይ ነው እንደዚህ እየጨፈሩበት ያሉት። እና ግራ ተጋብተዋል። ብዙዎቹ አይችሉም፣ ብዙዎቹ ደግሞ ይችላሉ። እንግዲህ ያው ምን ይደረጋል? ሁሉን ነገር አሟልቶ አይሰጥ የሚባል የለ የሚችላለ ማይችላለ። እናቶች ግን ይችላሉ። አሁን ቀይ የለበሰችው አሁን እሷ በደንብ ነው የሚችልበት ማለት ነው። ያልቻሉበት ወጣቶቹ ናቸው እና ሙቤ ቢኖሩ ያስነኩት ነበር በዚህ አጋጣሚ ማለት ነው። እንደምታዩት ከእናቱ ኋላ ሆኖ የእናቱንም ደስታ እንዲሁም የሌሎች እናቶችም የጎረቤቶቹ እናቶች ደስታ እያየ እዚህ ጋ አብሮ ዘና ፈታ እያለ ነው። እንግዲህ ሀይሚዬም በሰላም ያምጣልህ ስላለው እውነት እንደዚህ ደስተኛ ሆኗል። ከእናቱ ጀርባ ሆኖ እንደምታዩት ማለት ነው። ቧችን ሀይሚን ነበር የምንፈልገው። አሁን ቦቦ ስላለ በቃ ሁሉም ተስፋ ቆርጦ ቦታውን ብዙም እንትን እያሉ አይደለም። የዛን ሰዓት ሀይሚ ስትጨፍር እንዴት ሳናያት? እያሉ ብዙ ሰው በቃ እሷን ለማውጣት ቲክቶክ ላይ የማያደረጉት ነገር የለም። ዛሬ ላይ እንግዲህ አልተገኘችላችሁም። ቤተሰቦች እንዳታዝኑ፣ እንዳትተክዙ። እንግዲህ ከዚህ በኋላ በሌላ ሰርግ፣ በሌላ ፕሮግራም፣ በአብርሃም ሰርግ ልንገናኝ እንችላለን። ወይም ደግሞ እንግዲህ ቡታጅራ ላይ የተባለው ሰርግ እዛ ላይ ሀይሚ ጋ ልንገናኝ እንችላለን ማለት ነው። ሌላ ማንም ያገባል። በቅርቡ ማንም ያገባ የለም። እንግዲህ የመሌ ሰርግ ፕሮግራም ይሄን ይመስል ነበር። የሆርለታው ፕሮግራም ውድ ቤተሰቦቼ፣ በሌላ ፕሮግራም እስከምንገናኝ ድረስ ቸርሰንብቱ። ትወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ይሄን ቪዲዮ ይደላችሁ ስለመጠቅር እንደማይላችሁ ተስፋ አለኝ። እኔም ደስ ብሎኛል ማለት ነው። በጣም ከምላችሁ በላይ ተደስቼበታለሁ። መልካም ቀን ይሆንላችሁ። ባይ ባይ።